ትምህርት ቤት ነው የተገናኘነው። በጣም ህዝቡ ሁሉ እንደ ዛሬ ሚዲያው ይሄ ዩቱብ አልተከፈተም እንጂ ሚዲያ ላይ ቢወጣ እንደነሱ ፍቅር ያለ አይመስልም ነበረ። በጣም መልካም ልጅ ነው። አሁንም መልካምነቱ እንትናልል። ግን እኔ ነበርኩ እንደውም፣ ቆይ ትንሽ ቆይ ማለት የነበረብኝ እንጂ፣ እሱ አይ፣ ይሄ እንዲሆኑ ይሄ እንዲሆኑ ይሄ እንዲሆን ስል እስካሁን ድረስ የመቆየቱ በጣም አሳዘነኝ አሁን

እንደዛ የአንቺ ሀሳብ አሁን አንቺ ማለት የፈለግ ሾ በቃ ቀጠሮ መያዝ የለን። አንዴ አጉብቶ ልጅም ቢሆን ትዳር ሌላ ሀብትም ገንዘብም ቢሆን አብሮ ሰርቶ ያገኛሉ። ምስቲ ላይ ነች። ሚሚ ደግሞ መጀመሪያ ማስተካከል አለበት ቤቱን ነው። ታውቂያለሽ ሁለቱንም ዶነኜ ኔሳአወራ ገንዘብ ስላለሽ ብቻ ትዳር የምትመሰርች ይሉ ወይም ደግሞ ትዳሩ የተባረከ ትዳር ይሆናል። ሳይሆን ወይም ገንዘብ አይተሽ አይ ሰርቼ ቤት ሰርቼ ሁሉንም አድርጌ አገባለሁ የሚሉም በጣም ስህተት ነው። ምክንያቱም በዚህ ቀጠሮ መያዝ ለትዳር ጥሩ አይደለም። የሚዋደዱ መሀል ውስጥ የክፍተት ብዙ ክፍተት ይፈጠራል። እግዚአብሔር ከፈቀደ ገንዘብም ስራም አብሮ ሰርቶ የሚቀየሩ ናቸው። እዚህ ሚዲያ ላይ ብዙ ሰዎችን አይተናል። በዩቱበርም ዙሪያ ምንም ነገር የሌላችሁ ምንም ነገር ሳይኖራችሁ ቤተሰብ ጋር ተጣልቶ ቤት ኪራይ ላይ መሬት እየተኙ ዛሬ የት እንደደረሱ አይተናል። ትዳር በገንዘብም ሳይሆን በፍቅር ዋና ልብ ፍቅር ብቻ ነው። ይህን ሰርቼ ይህንን ሰርቼ ይህንን አድርጌ ኑራ ብሎ የሴታት ነው። ምክንያቱም አንቺ ልብሽ ማግባት ከፈለገ ማግባት ሁሉንም ነገር ሁለት ሰላም ናችሁ ወይ? እግዚአብሔር ይመስገን። አንዴ ሳይለንት አድርጉና ትጨርስ። እሺ፣ እኔ በጣም ጥሞኛል፣ ጥሞኛል በጣም ይሄንን ነገር ይጥመኛል፣ ይጥመኛል በጣም ሲዳር ላይ አብሮ አንድ ሰው እንደውም አንድ ሰው ስትሆኝ ፍቅረኛ ይዞሽ ወይም ይሄ ሰው አገባለሁ ብለሽ የምትመኝ ሰው ላይ በቃ አስራት የምንትቃለሽ ምንም ችግር የለም። ወንድ ልጅ ደግሞ ሀያ ሀያ ሁለት ሀያ ሶስት ከሆነ ምንም ችግር የለም። እያ ገንዘብን አገኛለሁ ብሎ ገንዘብን አግኝቼ ወይም ቤት ሰርቼ አገባት አለው የሚሉ በመሀሉ ብዙ ክፍተት ይፈጠራል። በማቸኮል ሳይሆን በንትን በተግባር ወይም ደግሞ በተረጋጋ መንፈስ ንብረትን ሰርቼ እና አደርጋለሁ አደርጋለሁ ብሎ ቀጠሮ ከያዘ ያ ትዳር ወይም ያ ፍቅር ሊፈርስ ይችላል። በጊዜው ነው የሚጥመው። ኦኬ እና ሁሉም በሰአቱ ነው የሚጥመው፣ በሰአቱ ነው

በቀጠሮ የምታደርጊው ነገር ጊዜ ያሳስማል እና ገንዘብ ሳይሆን ዋና ልባችሁ፣ ፍቅራችሁ አንድ ከሆነ ለትዳር በምንም ሰጠሹ ድንጋይ ላይ ራሱ ይተኝ። ወደፊት መጣሽበት ያሳለፍሽበት ሕይወትን እያስታወስሽ ልጆችን ግን ታሳድጊያለሽ ማለት ነው። ግን ደግሞ እሱ ገንዘብ ኖሮ ወይም እሷ ገንዘብ ኖረት አንድ ላይ ከተገናኙ ያለፍቱ እንደዛ ነው። እኔ አብሮ ስላለፉ እሷ ምንም አይመስላትም እሱም ደግሞ ምንም አይመስለው። እንዴት ነው ይህን ንብረት እንዴት አመጣን የሚል እሷ ጋር ምንም የለም እሱ ጋም ዙራ እንዴ ለፍቶ እንደመጡ አደለም። ትዳር አንድ ላይ ለፍቶ የሚያምሩ አንድ ላይ ለፍቶ አንድ ላይ ያገኙትን ነገር ነው። እኔ የምመኘው እንደዚህ ነው። ሚሚ ደግሞ በቾኮላ ወይም ያቀሹ ነገር አለ። ያ ቤቱን ሳያስተካክል ሴትች በጉራጌ ማግባት ከባድ ነው። ያንን አስተካክሎ ነው በቾኮላ ያሹ። ይኸውልሽ፣ እግዚአብሔር ያስተካከለው በጭራሽ ሰው እኔ እንደዚህ ይኖራለሁ ብሎ አይደለም። ሰው የተመኘው ሳይሆን እግዚአብሔር ያደረገ ነው መሆን አለበት። ትዳር እንደዛ ነው። አንቺ ስለተመኘሹ ያንን ሰው ማግባት የለብሽም፣ ስለተመኘሹ በቃ እግዚአብሔር የፈቀደው ነው ሁሉ ነገር የሚሆነው እና ትዳር እግዚአብሔር ነው የሚሰጠው። አንቺ ልብስ ገዝተሽ የምትጠልቅ አይደለም እንዳሹ። አዎ ትዳር አጠልቀሹ የምትውጭበት ተራራ ያስፈልጋል

ምን ችግር የለውም። ፍቅራችን ይብዛ ፍቅራችን ከፍ ይበል። ሉ ከሆነ ያ ወንድም ሆነ ሴትም ምን ያህል ለቤቱ ታታሪ ናት፣ ምን አይነት የስራ ሰው ናት ማለት አለባችሁ። ምክንያቱም ለስራ ሰው የስራ ሰው ናት፣ ሰርተን እናገኛለን በቃ ችግር የለውም ብሎ የሚገቡበት አንዱ ለመስራት ሲሞክር አንዱ ስራ ይወድ ወይም አንዱ ሊሾልክ ይችላል እና ወሳኙ ግን የስራ ሰው መሆን አለበት። ያ ሰው ለማግባት ሴት የሚሆን ወንድም ስራ ሰው ሆኖ አብረን ሰርተን እንለወጣለን ብሎ ከወሰኑት ማንኛውም ሰው ሰርቶ ይለወጣል። ትዳር ገንዘብ ትዳርን አይገድብም። ደህንነትም ደግሞ ትዳር አይገድብም። ብር ስለኖር ስላለት አደለም፣ ፍቅርና ማስተዋል ነው። ማስተዋል ውስጥ ደግሞ ያ ሰርቶ አንችም የራሳቸውን ድርሻ ድርሻ የተሰጠውን ድርሻ አንድ ላይ ሰርቶ ያመጡት ነው ትዳርን የሚያጠነክረው። አያችሁ፣ እኔ ሰርቼ ነጌችን ሴት አገባለሁ፣ የግድ ግን መጀመሪያ ስራ መስራት አለብኝ ካለው ያ ወንድ ልጅ ምን ይሆናል? እንድን አይደለም፣ ነገም ከነገ ወዲያም ቀጠሮ እየያዘ የሚፈልገውን ነገር ትዳሩ ላይ የሚፈልገው ነገር ሊያጣ ይችላል። እና የግድ የስራ ሰው መሆን አለበት። ሁለቱም የስራ ሰው ከሆኑ ምንም አስተዋይ ከሆኑ ምንም ምንም አይገድባችሁ። ገንዘብ ስለሌለው እነሱ አንድ ላይ የሚከለክለው አብሮ ቆሎ በልቶ ያድራሉ። ፍቅር ካለ መቻቻል ካለ ሁሉም ነገር ካለ ቆሎ በልቶ እያደሩ ወደፊት ትዳራችሁ የተባረከ ትዳር ይሆናል። በገንዘብ የተጋቡ ሰዎች ደግሞ አይተናል። ሁሉም ነገር ምን እንደሚፈጠርም እያየን ነው። ቁጭ ብለን እና ብዙም ቀጠሮ አትስጡ። እኔ በዚህ ሀሳብ እስማማለሁ። በዚሁ ላይ አሁን እኔ ብዙ ሰዎች አሁን ለምንድነው ፍቅረኛ ማ ለምንድነው ከቤተሰብ ጭምር ይሉኛል። አሁን እዚህ ጋር ሳወራ ብዙ ሰዎች አሁን እቴት ዋሻለች፣ ከወንዶች ጋራ ታወራለች የሚል ሰው አይጠፋም። ግን እኔ ነኝ ራሴን የማቆ ምክንያቱም በርቀት ፍቅር የሚገድበው ነገር ሳይሆን ሰው የዛሬ ሰው ጨው ነው እና ምታቂ ሰው ወንድምሽ ራሱ ዛሬ በጣም ይከብዳል ማመን በጣም ይከብዳል ይሄ ብቻ ነው እኔ ጋ ያለው እኔ ጋ ያለው ይሄ ብቻ ነው ምክንያቱም ርቀት ስላለው ያንን አጠገቡ ሆነች ከፍቅር ወደሞ ትዳር ለማግባት ትፈልጊ ቀጥታ ወደ ትዳር መግባት ከፈለኩት ከዛ ሰው ጋር ውሎ ወየት ጋር ነው የሚለው። እኔ መስራት ፈልጎ እኔ መስራት የምፈልገው ነገር እሱ ከኔ ጋር ይሰራል ወይ? ማንነት ነው ወይ የወደደ ወይስ ምንድ ነው? ወይም እኔ ከሀገር ስለወጣው ነው ብዬ ስለወሰንኩት ነው። አጠገቡ አጠገቡ ሆነች የምትመለክቹ ከርቀት የምታየው ነገር አንድ ስላልሆነ ነው። እና አንዳንድ ጊዜ ብዙ መንገዶች ላይ ወርቅን ነው ሴቶች ቶሎ ብለን በፍቅር ስለምና እንትን የሚያሸንፉን ወንዶች ብዙ ነገራቶችን መጀመሪያ መስጠት ያለብሽን የወደፊቱን አላማ ለፊት ያስቀመጥቼ ነው እየተራመድኩት። እኔም እንደዛ ነው እና አንዳንድ ጊዜ በቀጠሮ ምናምን የሚያዘው ነገር በጣም ከባድ ነው። እኛን ራሱ ነገ ከነገ ወዲያ እያልን ነገ ከነገ ወዲያ ፍቅረኛ ዛለው ወይም ደግሞ ነገ ከነገ ወዲያ አገባለሁ ብለን ብዙ ሰዓትን አቃጥለናል። ያው እዛው ነን፣ ገንዘብም እዛው ነን እና ይሄ ቀጠሮ የሚባለው ነገር የልጅነትን የልጅነት ሽን ጊዜ የሚያጣ የልጅነትን ፍቅር